እኔ ከክርስትና ወደ እስልምና የመጣው ሰው ነኝና አሁን ላይ ማለት ስመጣ እስልምናን ዝም ብዬ ወድጄው እንጂ ማርኮኝ እንጂ ተምሬ ወይ አንብቤ አይደለም ወደ ዲን አልእስላም የመጣሁት። አልሐምዱሊላ አሁን ግን ከስሩኜ የምታስተምሩትን ስለ መጽሐፍ ቅዱስም፣ ስለ ሁሉም ነገር ከስሩኜ ነው የማዳመጠው በየርኩበት ማለት ነው እና ቤተሰቦቼም ቄስ ነው፣ አጎቴ ቄስ ነው። ስመጣ ወደ ሃይማኖት ሳልመልስሽ በመመለስሽ በጣም አዝናለው ተብሎብኝ የተመለስኩ ሰው ነኝ። እና ዛሬ ላይ በጣም በክርስትና ጥያቄ የሚፈጠርብኝ ነገር በጣም እንትንኛል። ስም የሆነ እየፈራው ነው እና ስናመልከው የነበረው የኔ ጥያቄ መመለስ የምችለው አንተና ውስታዝ ይቅርታ፣ ታቦት ተብሎ ሲመለክ የነበረው እና ስናመልከው የነበረው በኢትዮጵያ ኦርቶዶክስ ውስጥ የመጣው ኬት የመጣ ነው ማወቅ እፈልጋለሁ። ቀናቶች አሁን ሩፋኤል ስላሴ አለ፣ ሩፋኤል አቦ ተብሎ የሚከበር ክብረ በዓል አለ። ኬት መቶ ነው ሲከበር የነበረው? ህዝቡ ላይም ተደርጎ እያከበሩትም ያለው ኬት የመጣ ነው? ይህም ማወቅ በጣም እፈልጋለሁ። አሁን አይምሮ ውስጥ እየተመላለሰ ከዚህም በፊት ምን ላይ ነበርኩ? ምንን ሳከብር ነበረ? ዝክር ተብሎ ይዘከራለ ያ ነገር ሁሉ ኬት የተፈጠረ ነው? ኬት የመጣ ነው የሚለው ጥያቄ በጣም ውስጥ ና መመኛ ላይ ማለት ነው እና በጣም በቃ መልስ ላ ያገኝነት አልቻልኩም መጽሐፍ ቅዱስ ላይ ጠቀስ ስለ ታቦት የሚባል አልሰማሁም እስከ ዛሬ ድረስ እየተከታተልኩ ነው ብራም ስርም ብዙ ቤትም ከስር ተቀምጬ በጣም አዳምጣለው እና ማለት ኬት የመጣ ነው ኬትስ የፈለቀ ነው ምንንስ አስመልክቶ ነው ህዝቡ እያከበረው ያለው ቤተሰቦችም እዛ ላይ ስላሉ ያንን ነገር ስመለስ እነሱም ማሳወቅ እፈልጋለው ወንድሜ ዲያቆን ነው እዛ ውስጥን ያለው እንዴትስ ከዛ ማውጣት እችላለው የሚለው ነገር በጣም ውስጤን እያመመኝ ነው እና ቢያስረዱኝ ብዬ በቃ ፈለግኩኝ ነገር ማለት ነው ተማሪ አብዛኛውን ነገር አሁን ምንድን መማር ነው። የነዘር ግሩፖች አሉ ገብተሽ ለመማር ሞክሪ። ቴሌግራም ቻናል አለ እዛ ውስጥም እየገባሽ ለማንበብ ሞክሪ ማለት ነው 44 ታቦትና ሰላሳውን ቀን በዓል በአንድ ለታ፣ በሁለት ባታ፣ በሶስት ዮሐንስ፣ በአራት ዮሐንስ፣ በአምስት አቦ፣ በስድስት በሰባት ስላሴ በዘጠኝ አቡነ ፍሬዎስ ምናምን እየተባለ የሚከበሩ በዓላቶች ሰው ሰራሽ ናቸው። ሰዎች በአንድ ወቅት ጥሩ ነገር እየሰሩ እየመሰላቸው ቅዱሳን ሰዎችና ቅዱሳን መላእክትን ስም እየሰጡ ዝክር እየዘከሩ ንክስና እያሉ እያነገሷቸው ያደረጉት ሰው ሰራሽ ነው። ከጊዜ በኋላ እምነት እየተበላሸ ሲመጣ እንደዛ ነው እየሆነ የሚመጣው። ያው ሰው ሰራሽ ነው ራሱ። ለዛ ነው ሱረቱ ለተውባ ምዕራፍ 9 ቁጥር 31 ላይ ሊቃውንቶቻቸውና መነኩሳቶቻቸውን ካላ ሌላ አርባብ አድርገው ይዘዋል፣ ይላል። አርባብ ማለት ጌቶች ማለት ነው። ጌታና የጌታ ብዙ ቁጥር ነው። ምንድን ነው ያደረጉት ሽርክያት? በዚህ ነገር ያደረጉት ምንድን ነው ብለን ስንል ያው እነሱ ያደረጉት አላ ብቻ ነው። ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታብ ነው፣ ይሄ ነገር ሙባ ነው፣ ይሄ ነገር መክሩ ነው ማለት የሚችል እሱ ብቻ። ግን ምንድነው መነኩሳቶቻቸውን ክርስቲያኖች ካላ ሌላ አርባብ አድርገው ይዘዋል። እንዲሁም ደግሞ አይሁዶች ደግሞ ሊቃውንቶቻቸው። ሰው ሰራሽ ነው በጥቅሉ ማለት ነው። ከምን አንጻር ነው የሚለው ግብጻውያን በስራ ቢዚ ያደርገው እንዳይለማ ብለው ያደረጉት ነው ተብሎ የሚባል ነገር አለው። ፖለቲካ ሴቲንግና ፕሎት ይኑሩ አይኑሩ አላቅም። ነገር ግን በዋነኝነት ምንድነው ሰው ሰራሽ ነው። በቃ አለቅ፣ ቢዳ ነው። በሌላ አባባል ቢዳም ብቻ አይደለም ሽርክም አለው ራሱ ማለት ነው በሌለበት